አስራ ሦስት የእግዚአብሔርን ፍቅር በትክክል እንዳይረዱት ማድረግ እግዚአብሔር ለእኛ ያለውን ፍቅርና እኛም ለእርሱ ሊኖረን የሚገባውን ፍቅር ማንም ሊጠራጠረው አይገባም ዲያብሎስ ግን በዚህ ፍቅር ላይ የተሳሳተ አመለካከትን ይሰነዝራል በመስቀል ላይ የተከፈለውን ድኅነት የእግዚአብሔርን ፍቅር ምሕረትና ይቅርታን ተገን በማድረግም አንድን ሰው እንደወደደ ኃጢአት መስራት እንደሚችል አድርጎ ያሳምነዋል ልክ የእግዚአብሔር ፍቅር ምስጋና ይግባውና ወደ ንዝህላልነትና ቸልተኝነት የሚመራ ይመስል። መጽሐፍ ቅዱስ ስለዚህ ብዙ ይናገራል። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ ሮሜ ምዕራፍ ሁለት ከቁጥር አራት እስከ አምስት እንደዚሁም እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ጭከናው በወደቁት ላይ ነው በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት ካንተ ላይ ነው፣ ያለዚያ ደግሞ ትቈረጣለህ። ሮሜ ምዕራፍ 11 ቁጥር 22። ዲያብሎስ የእግዚአብሔርን ፍቅር የሚያሳየው ሰዎች እግዚአብሔርን መፍራት በሚተውበት መልክ ነው። የሐዋርያው የቅዱስ ዮሐንስን ቃል አዛብቶ በመተርጎም ብዙዎችን ለማሳሳት ይጠቀምበታል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም የሚለውን አንደኛ ዮሐንስ ምዕራፍ 4 ቁጥር 18። እንዲህ በማድረግ በሰዎች ልቡና ያለውን ፍቅረ እግዚአብሔር በፍቅር ስም አውጥቶ ይጥላል። መጽሐፍ ቅዱስ ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው ይለናል። መዝሙረ ዳዊት መዝሙር 110 ቁጥር 10። በእርግጥ የእግዚአብሔር ፍቅርና ይቅርታ ወሰን የለውም፣ ፍጹምና ቅዱስም ነው። እግዚአብሔር ለፍቅሩ ወሰን እንደሌለው ሁሉ ለቅድስናውና ለፍርዱም ወሰን የለውም። ቅድስናው ኃጢአት ስለማይስማማው በፍርዱ ይቀጣዋል። ይህ እግዚአብሔር ለእኛ ያለውን ፍቅር አስመልክቶ ሲሆን፣ እኛ ለእግዚአብሔር ያለን ፍቅርስ እንዴት ይሆን? ዲያብሎስ እኛ ለእግዚአብሔር ያለንን ፍቅር እንደ ተራ ስሜት አድርጎ ነው የሚገልጽልን። እኛ ለእግዚአብሔር ሊኖረን የሚገባው ፍቅር እውነተኛና በተግባር የሚገለጽ መሆን አለበት። ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። አንደኛ ዮሐንስ ምዕራፍ 3 ቁጥር 18። እግዚአብሔርን የሚወድ ሰው ትእዛዛቱን አይጥስም፣ ቁጣውንም የሚቀሰቅስ ነገር አይሰራም። ስለዚህ እኛ ለእግዚአብሔር ያለን ፍቅር ለእርሱ ባለን ተገዥነትና ትእዛዛቱን በመጠበቅ ላይ የተመሠረተ መሆን አለበት። ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 10። የሚወደኝ ቢኖር ቃሌን ይጠብቃል። የዮሐንስ ወንጌል ምዕራፍ 14 ቁጥር 23። ፍቁረ ጊዜ ዮሐንስም እንዲህ ብለዋል ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። አንደኛ ዮሐንስ ምዕራፍ አምስት ቁጥር ሶስት እግዚአብሔርን ከወደድን ዓለሙንም ሆነ በውስጡ ያለውን ምኞት መውደድ የለብንም። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አንደኛ ዮሐንስ ምዕራፍ ሁለት ቁጥር አስራ አምስት የዓለም ወዳጅ ሊሆን የሚፈቅድ ሰው ሁሉ የእግዚአብሔር ጠላት ሆኗልና የያዕቆብ መልእክት ምዕራፍ አራት ቁጥር አራት ስለዚህ ሰይጣን እግዚአብሔርን መውደድህ ብቻ በቂ ስለሆነ የወደድኸውን አድርግ ይልሃል። በዚህም ማንኛውንም አይነት ጥፋትና ቸልተኝነት መፈጸም መቻልህን ይገልጽልሃል። ይህ ደግሞ ስህተቶችህ የሚያመጡብህን ጉዳት አውቀህ ለጥፋትህ ራስህን እንዳትወቅስና በዚያው እንድትቀጥል ለማድረግ የተወጠነ የዲያብሎስ ደባ ነው ፍቅርንም በተሳሳተ መልኩ እንደ ተራ ስሜት በመተርጎም በስራ እንዳትገልጸው ያደርጋል በዚህም መንፈሳዊ ጥቅምህን ያሳጣሃል አስራ አራት እምነትና ዋጋን ማዛባት ዲያብሎስ ዛሬ የእርሱን ዓላማ የሚያሳኩለትን የተለያዩ እምነቶችንና አመለካከቶችን በማስፋፋት ዓለሙን የሚዋጋበት ጊዜ ነው። በዚህ ውጊያውም አስቀድሞ የተመሠረቱና የነበሩ ባህሎችን፣ ወጎችንና አመለካከቶችን ለማጥፋት ይሞክራል። በቀደመ ባህላቸውና ወጋቸው ያሉ ሰዎችን ጊዜው ባለፈበት ኋላ ቀርና ያልሰለጠነ ባህል ውስጥ እንዳሉ አድርጎ በመክሰስ የጥርጣሬ ማዕበል ውስጥ ይጥላቸዋል። አሮጌ ባህሎች ልናስወግዳቸው የሚገቡ ጸያፍ ነገሮች ናቸው ይላል። ይህ የዲያብሎስ በዋጋችንና በእምነታችን ላይ የሚያውጀው ጦርነት ነው። ዲያብሎስ ሙሉ በሙሉ የኃጢአትን ሞገድ መልቀቅ ይወዳል። የእርሱን አመለካከት ያልተቀበለው ሁሉ በዓለሙ እንዲጠቃና እንዲፌዝበት ያደርጋል። በዚህም ብዛት ያላቸው በሰዎች የግል አመለካከት ላይ የተመሰረቱ ክርክሮችና ውይይቶች ሲደረጉ ይደመጣል። መልካም ምግባር ምንድን ነው? ሃይማኖትስ ምንድን ነው? መብትና ግዴታስ ማለት ምን ማለት ነው? ነፃነትን አስመልክቶ በአባትና በልጅ መካከል ሊኖር የሚገባው ግንኙነት ምንድን ነው? ዲያብሎስ ለዚህ ትውልድ ስለ ነጻነት ያስተማረው ትምህርት የተሳሳተ ነው። ይህን ትምህርቱን ተጠቅሞም ሰው የወደደውን ሁሉ ለማድረግ ነፃነት እንዳለው ይነግረዋል። ከዚህ በኋላም ምንም እንኳ ለኅብረተሰቡ አደገኛ ፍጻሜን ሊያመጡ ቢችሉም የተለያዩ ሐሳቦችን፣ እምነቶችንና ባሕርያትን እርሱ በሚፈልገው መልኩ በዓለሙ ውስጥ ያስፋፋል። ማንም ከምንም ነጻ ነኝ ብሎ አያምንም። አንድ ሰው ነፃነቱን የሚመሰርተው የሌሎችን ነፃነትና መብት በማይነካ መልኩ ከመሆኑም በላይ ይህ ነፃነቱ የህብረተሰቡንና በውስጡ ያለውን ጥቅምና ግብረገብነት የሚያኮስስ መሆን የለበትም። አንዱ የሌላውን ነፃነት ያለ አንዳች ቅድመ ሁኔታና ገደብ የሚደፍር ከሆነ ይህ ያለ ዕውቀት ወይም በቸልተኝነት ወይም በአእምሮ መዛባትና ከቁጥጥር ውጭ የተደረገ ተግባር ነው የሚሆነው። እግዚአብሔር የሰው ልጅን ነፃ አድርጎ ቢፈጥረውም ሊፈጽማቸው የሚገቡትን ትዕዛዛት ሰጥቶታል። በመጨረሻም በዚህ በሰጠው ነፃነት ሌሎችን ወይም ራሱን ሲጎዳበት ከቆየ ነፃነቱ ትክክለኛና አግባብ ባለው መንገድ ስላልተጠቀመበት እግዚአብሔር ይቀጣዋል። ዲያብሎስ የሚለፍፈው ፍጹም ነፃነት ግን የራሱ የሆኑ ጠባይና የእምነት እንቅፋቶች አሉበት። በባህርይ ወይም በጠባይ ላይ ከሚያመጣው አደገኛ ሁኔታ አንዱን ሂፒ በሚሏቸው ሰዎች ወይም ደግሞ አንዳንድ አረማውያን ወይም አሕዛብ ላይ የሚንጸባረቁትን ባህርያት መመልከቱ በቂ ነው። እነዚህ ሰዎች ዕርቃናቸውን በየጎዳናው ላይ መዘዋወርና ዝሙትን በተገኘው ቦታ ሁሉ በመፈጸም ኅብረተሰቡን የሚያሳፍሩ ናቸው። እነዚህንና እነዚህን የመሳሰሉት መጥፎ ተግባራት ሁሉ ዲያብሎስ በነጻነት ሽፋን ሰዎችን የሚያታልልበት መንገድ ነው። እውነተኛው ነፃነት ሰው በውስጡ ከሚፈጠሩ ስህተቶች ሁሉ በመጥራት የሚያገኘው ነው። ይህም ራሱን ከፍትወት፣ ከኀጢአት ፍላጎቶች ነፃ፣ ፈቃዱን ከሚያሳጡትና ተጽዕኖ ከሚያሳድሩበት ሱሶች ነፃ ማድረግ ነው። በአንጻሩ አንድ ሰው ምኞቱ በሚያመጣበት ውስብስብ የጥፋት ገመድ ተጠላልፎ ለሥጋዊና ዓለማዊ ፍቃዶች ሁሉ ተገዥ ሆኖ እየኖረ ምን ሊመጣበት እንደሚችል ታውቃለህ። በዓለሙ ምኞት የተጠመደ ሁሉ እግዚአብሔር እነዚህን ምኞቶች ስለሚቃወም ጠቡ በትክክል ከእግዚአብሔር ጋር ይሆናል። በዚህም የዲያብሎስ የተንኮል ደባ ግቡን ይመታል። ሰዎች እግዚአብሔርን ልክ ነፃነታቸውን የሚነፍክ በፍላጎቶቻቸው መካከል የሚቆምና ከነመኖራቸውም የማይቆጥራቸው ጠላታቸው አድርገው እንዲመለከቱት ለማድረግ ዲያብሎስ ዘወትር ይጥራል። ሰዎችም ከነዚህ ዓለማዊ ፍላጎቶቻቸው በመራቅ ወደ እግዚአብሔር ከመቅረብ ይልቅ በእነርሱ ምክንያት የእግዚአብሔር ጠላቶች ሆነው ይቀራሉ። በሌላ በኩል ደግሞ ዲያብሎስ ገደብ የለሽ ነፃነትን ሃይማኖት ነክ በሆኑ ግንዛቤዎች ውስጥ ያስፋፋል። ማንም ሰው መጽሐፍ ቅዱስን በመሰለው መንገድ እንዲተረጉም እንዲረዳና የተረዳውንም ለሌሎች እንዲያስረዳ ነጻ መሆኑን ይነግረዋል። ስለሆነም አእምሮ በእነዚህ የግል አመለካከቶች መካከል ግራ ይጋባል። በእነዚህ ማንም የራሱን እምነት ለማስፋፋት ነጻ ነው፣ የግድ በሃይማኖት ጥላ ስር የመሰባሰብ ግዴታ የለበትም በሚል የተሳሳተና ገደብ የለሽ ነጻነት ስም በብዙ መቶዎች የሚቆጠሩ ሃይማኖት ነን ባይ ድርጅቶች በክርስትና ስም ተከስተዋል። ቤተ ክርስቲያን ግን አንዲት እምነቷም አንድ እንጂ የተቃዋሚዎች ስብስብ አይደለችም። መጽሐፍም ስለዚህች አንዲት ሃይማኖት ይናገራል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን ምዕራፍ አራት ቁጥር አምስት ከዚህ በተጨማሪም ያመኑትን ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው የሚል ቃል አለ። የሐዋርያት ሥራ ምዕራፍ አራት ቁጥር 32 ከዚህ ሌላም ምንም እንኳ የምእመናን ቁጥር እጅግ የበዛ ሊሆን ቢችልም እንኳ ቤተ ክርስቲያን አካሏ አንድ፣ ራሷ የተባለ ክርስቶስም አንድ ነው። ኤፌሶን ምዕራፍ አምስት ቁጥር 23 ራሷ ክርስቶስ መሆኑን ካመንን ደግሞ ምንጊዜም የክርስቶስ ልብ አላት። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ዐሥራ ስድስት ይህም ልብ ምንም የሚቀዋወም ነገር የሌለበት አንድ ልብ ነው። ታዲያ የእምነት ነጻነት ስንል ምን ማለታችን ነው? ገደቡስ እኛ ማንም የወደደውንና የሚያምንበትን ነጻነት አንቃወምም። ማንንም ደግሞ እርሱ ከሚፈቅደው ውጪ አስገድዶ ማሳመን አይቻልም። ማንም የቤተ ክርስቲያንን እምነት በተሰጠው ነጻ ፈቃድ ከተቀበለ የቤተ ክርስቲያን አባል ሲሆን፣ ያልተቀበለው ደግሞ በውጪ ይቀራል። ቤተ ክርስቲያንም በአንዲት ሃይማኖቷ ትጸናለች። ቅድስት ቤተ ክርስቲያን የሰዎችን ነጻነት በመድፈር ማንንም በግድ አታሳምንም። ሆኖም ግን ማንም እምነቱ ባይኖረውም እንኳ የቤተ ክርስቲያን አባል ነኝ ብሎ መናገር ይችላል። እዚህ ላይ ዲያብሎስ ይህ ነጻነት መኖሩን ቢያውቅም እንኳ አይቃወምም። ምክንያቱም ሰውየው ይበል እንጂ እምነቱ ከሌለው የቤተ ክርስቲያን አባል ተብሎ ተቀባይነት እንደማያገኝ ስለሚያውቅ ይህ ግልጽ ነገር ነው። ስለዚህ ሰው የቤተ ክርስቲያንን እምነት ካልተቀበለ ያልተቀበለው በራሱ ነፃ ፈቃድ ነው። እዚህ ላይ የሐዋርያው የቅዱስ ዮሐንስ ቃል ሊጠቀስ ይችላል። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም፣ ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። አንደኛይቱ የቅዱስ ዮሐንስ መልእክት ምዕራፍ 2 ቁጥር 19። ይህን የምንለው በነጻ እምነት ስም በዓለም ዙሪያ ባሉ አንዳንድ የነገረ መለኮት ኮሌጆች ውስጥ ሊቀበሏቸው በሚገቧቸው በቤተ ክርስቲያን ቀኖናዎችና ጸሎተ ሃይማኖት ሳይወሰኑ የወደዱትን ትምህርት አስተምረው የሚሄዱ መምህራን ስላሉ ነው። አንዱ በነገረ መለኮት የፕሮፌሰርነት ማዕረግ ያለው ሰው ወደ እነዚህ ጉባኤዎች ገብቶ የወደደውን ርዕስ ያስተምራል። በዚህ አይነት መልኩ ከእነዚህ ኮሌጆች ውስጥ ከአሕዛብ ወገን የሚሆኑ ሌሎች የነገረ መለኮት ፕሮፌሰሮች ይወጣሉ። በዚህም ዲያብሎስ በሐሰት ነጻነት ስም ዱላውን በሚገባ ለመቃጣትና ለመምታት ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት የቆመችው ሐዋርያዊት ቤተ ክርስቲያን ግን ለእንደዚህ ያለ ትምህርት አትጋለጥም። የሐዋርያው የቅዱስ ይሁዳ መልእክት ቁጥር ሦስት መናፍቃንና ቅን ያልሆነ አመለካከት ያላቸውን ሰዎች አውግዛ በመለየት ነቅ የሌለባትን አንዲት የቤተ ክርስቲያን ሃይማኖት በማስጠበቅ ለሚቀጥለው ትውልድ ታስረክባለች። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሥልጣን ይህን ያለው፦ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ገላትያ ምዕራፍ አንድ ቁጥር ስምንት ቅዱስ ዮሐንስ ወንጌላዊውም እንዲህ ብሎናል ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት ሰላምም አትበሉት ሰላም የሚለው ሰው በክፉ ሥራው ይካፈላልና። ሁለተኛይቱ የቅዱስ ዮሐንስ መልእክት ምዕራፍ ዐሥር ቁጥር ዐሥራ አንድ ከሌሎቹ ሐዋርያት ሁሉ በላይ ስለ ፍቅር ከተናገረው ሐዋርያ ይህን መስማት ለጽናታችን መሠረት ነው። ስለ ሆነም ቅድስት ቤተ ክርስቲያን እምነቷን ትጠብቃለች፣ ከመናፍቃን ትከላከላለች በነጻነት ስም ገብተው ሊስፋፉ የሚሞክሩ የግለሰብ አመለካከቶችንም አትቀበልም። ከዚህ የተነሳም ዲያብሎስ የቤተ ክርስቲያንና የክህነት ስልጣን ሲቃወም እንመለከታለን። ይህ ስልጣን ግን ትውልድ ባለበት ዘመን ሁሉ የሚጸና ስልጣን ነው። አንድ ሰው ከበደለ በኋላ ንስሐ እስካልገባ ድረስ ይህን ስህተቱን የሚያወግዘውንና በእግዚአብሔር የተሰጠውን ይህን የካህኑን ስልጣን በመቃወም ላይ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 18። የዮሐንስ ወንጌል ምዕራፍ 20 ቁጥር 23። ዲያብሎስ የተሳሳተ አመለካከቱንና አሳቡን ቤተክርስቲያንን ለመዋጋት ብቻ ሳይሆን በማንኛውም መስክ ያለውን ክፉን የሚከለክል ስልጣን ሁሉ በመዋጋት ይጠቀማል። ዓላማው ክፉ ስራዎች ሁሉ ቀጣይነት እንዲኖራቸው ነው። በቤተሰብ ውስጥ አባት በልጁ ላይ ያለውን ስልጣን የልጁን ክብር ለማስጠበቅ በሚል ሽፋን ይዋጋበታል። አስተማሪዎች በትምህርት ቤቶች ወይም በኮሌጆች ውስጥ በተማሪዎቻቸው ላይ ያላቸውን ሥልጣን ጠንካራ ትውልድ ለመፍጠር በሚል ሰበብ እንዲጠቀሙበት በማድረግ ይዋጋበታል። የመንግስትንም ስልጣን በዲሞክራሲና በሕዝቦች መብት ሽፋን ይዋጋበታል። የእግዚአብሔርን ስልጣን እንኳን ሰው በራሱ ስልጣን አለው የሚል አስተሳሰብ በማስረጽ ይዋጋል። በተመሳሳይ መልኩ የካህናትን ስልጣን መንጋውን ለመጠበቅ እንዳልተሰጣቸው አድርጎ ይዋጋል። ዲያብሎስ ስህተቱን ተከታትሎ የሚያርምበትን ጠባቂ አይፈልግም። እግዚአብሔር ግን እንዲህ ይላል፦ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌያለሁ፤ ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17። መጽሐፍ ቅዱስ በመሳፍንት ዘመን የነበረውን የሰዎችን በፈቀዱት መንገድ ያለ ጠባቂ መሰማራት አስመልክቶ በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም በፊቱ መልካም መስሎ የታየውን ያደርግ ነበር እንዳለው ሁሉ ዛሬም ዲያብሎስ ሰው ሁሉ ያለ ጠባቂና ተቆጣጣሪ ገደብ የለሽ በሆነ ነጻነት ስም የመሰለውን እንዲያደርግ ይወዳል። መጽሐፈ መሳፍንት ምዕራፍ 17 ቁጥር 6። ዛሬ ሁሉ የወደደውን እያደረገና የመሰለውን እምነትና አመለካከት እያስፋፋ ነው። ምንም አይነት ስልጣን ይህን እንዲያደርግ ቢከለከለውም ያን ስልጣንና የስልጣኑን መመሪያዎች ሁሉ ይቃወማል። ይህ ነው እንግዲህ የዲያብሎስ ዕቅድ። አስራ አምስት የብዙሃኑን ዝንባሌ ማስከተል። የብዙሃኑን ዝንባሌ ወይም ምርጫ ሙሉ ለሙሉ ኃጢአት የሚሆንበት ሁኔታ ስላለ ዲያብሎስ የዚህ ዝንባሌ አባል እንድትሆን ሊጠራህ ይችላል። እንዲህ በማለት ሁሉም እኮ ይህን በማድረግ ይመሳሰላሉ። አንተ ብቻህን ተነጥለህ ለምን በራስህ መንገድ ትሄዳለህ? ይልሃል። ለእንዲህ ያለው የዲያብሎስ ጥሪ፣ እውነት በብዙሃኑም ሆነ በጥቂቶች ዘንድ እስከ ተገኘች ድረስ እንከተላታለን። ብዙሃኑ ከተሳሳቱ አንከተላቸውም። ልክ አባታችን ኖህ እንዳደረገው እርሱና ቤተሰቦቹ ብቻ ጻድቃን ሆነው በተገኙበት በዚያ ዘመን ብዙሃኑ በድለው ነበር በማለት ትመልስለታለህ። ትውልድ ሁሉ ወይም ብዙሃኑ መሳሳት መቻሉ ምን ያህል ቀላል ነው! ኢየሱስ ክርስቶስን ለመስቀል ሞት ለማብቃት ብዙሃኑ ምን ያህል እንደሳተና ስቀለው ስቀለው በማለት እንደ ጮኸ አስተውል። የሉቃስ ወንጌል ምዕራፍ 23 ቁጥር 21። ከዚህ ሌላ ትውልዱ ሁሉ በኢየሱስ ክርስቶስ ክፉና አመንዝራ ትውልድ እንደ ተባለ አትዘንጋ። የማቴዎስ ወንጌል ምዕራፍ 12 ቁጥር 39። በንጉሥ አካብ ዘመነ መንግሥት እግዚአብሔርን የሚያመልኩ ሰባት ሺህ ሰዎች ብቻ ሲገኙ ከእስራኤል ወገን ብዙሃኑ ማለትም በብዙ መቶ ሺህ የሚቆጠሩት ጉልበታቸውን ለበዓል ወይም ለጣዖት የሚያንበረክኩ ነበሩ። አንደኛ ነገሥት ምዕራፍ 19 ቁጥር 18 በነቢዩ በሙሴ ዘመንም ብዙሃኑ ሕዝብ አመፀኛና አንገተ ደንዳና ስለነበር እግዚአብሔር ከዮፎኒ በነቢዩ በሙሴ ዘመንም ብዙሃኑ ሕዝብ አመፀኛና አንገተ ደንዳና ስለነበር እግዚአብሔር ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር ሁሉም የተስፋይቱን ምድር እንዳይወርሱ ረግሟቸዋል። በእግዚአብሔር ትእዛዛት ላይ የጸናው ጻድቅ ሰው ግን ብቻዬንም ቢሆን እንኳ እግዚአብሔርን እከተላለሁ ይላል። ይሁን እንጂ ዲያብሎስ ሰዎች አብዛኛው በመረጠው መንገድ እንዲሄዱ ይገፋፋል። አንዳንድ ጊዜ ዲያብሎስ ያለ አንዳች ትሕትናና እፍረት የሰዎችን ሽሙጥና ተግሰጽ በመፍራት ወይም ከሌሎች በሚደረግባቸው ጫና ወይም አንዴ ብቻ አድርገው እንጂ ሁለተኛ አትደግመውም በሚለው የዲያብሎስ ግፊት መካከል ሰዎች ከተሳሳቱ ሰዎች ጋር እንዲፎካከሩ ያደርጋል። ይህ ተግባራቸውም የተደጋገመ እንዲሆን ማድረጉ የማይቀር ነው። ዲያብሎስ የበታች ሰራተኞችን ከእነርሱ በስልጣን ወይም በእልቅና ከሚበልጧቸው ጋር ምንም የማያውቀውንም ብዙ ከሚያውቁት ጋር ማፎካከሩ የተለመደ ነው። አንድ ብቻውን ንጹሕ ሆኖ ቢያገኘውም እንኳ ይህ ሁሉ ሕዝብ የተሳሳተ አንተ ብቻ ትክክል የሆንህ ይመስልሃልን? ይለዋል። ወይም ደግሞ ከአንተ በቀር ይህ ሁሉ ሕዝብ ምን ክፉ ምንስ መልካም እንደሆነ የማያውቅ ይመስልሃልን? ስለዚህ ትሑት ሁን ይለዋል። ያም ወንድም ትሑት መሆን ይጀምራል። ያ የማያውቀውንና ከሚያውቁት ጋር የሚፎካከረውን ወንድም ትሑት ሁን ብሎ ባደረሰበት ዝንባሌ በትምህርተ ጥቅስ ትሑት መሆን ከጀመረ በኋላ ተጽዕኖ ሊያሳድርበት ለሚችል ኃጢአተኛ ባልንጀራ ወይም ባልንጀሮች አሳልፎ ይሰጠዋል። ልክ ሰሎሞን ብዛት ያላቸው እንግዳ ሴቶችን ዝንባሌ እንደተከተለ ማለት ነው፣ አንደኛ ነገሥት ምዕራፍ 11 ቁጥር 4። የዚህ ዓለም ልጆች ትህተታቸውን ሸፍነው ከመከራከራቸው በተጨማሪ የእነርሱን መንገድ ተከትለው በማይሄዱት ልጆች ላይ ሲያላግጡ በጣም ኃይለኞች ናቸው። የተለያዩ የማላገጫ ቅጽል ስሞችን እያወጡ ይጠሯቸዋል። ስለ በደላቸው ትክክለኛነት በመከራከራቸውና በሌሎች ላይ በማፌዛቸው አንዳንዶች ለጥቂት ጊዜ ከተቃወሟቸው በኋላ ሲበረታባቸው ወደ እነርሱ ጎራ ሊገቡ ይችላሉ። የእግዚአብሔር ልጆች ግን ለዓላማቸው ጥንካሬን በማሳየት ለበደለኞች ፌዝና ቧልት የማይናወጡ የማይፍረከረኩና የማይደናገጡ መሆን መቻል አለባቸው። ይልቁንም ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ ይልቁን ግለጡት እንጂ የሚለውን መጽሐፍ ቅዱሳዊ ቃል መመሪያ ያደርጋሉ ኤፌሶን ምዕራፍ አምስት ቁጥር አስራ አንድ የጨለማን ሥራ በግልጽ መቃወም ባይችሉ እንኳ ቢያንስ ተባባሪ መሆን የለባቸውም ሐዋርያው ቅዱስ ዮሐንስ እንደ ተናገረውም ከዓለሙ ልጆች የተለየ ሕይወት ሊኖራቸው ይገባል የእግዚአብሔርን ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። አንደኛ ዮሐንስ ምዕራፍ 3 ቁጥር 10። እንዲህ የሚልም ቃል አለ ከፍሬያቸው ታውቋቸዋላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 16። በተመሳሳይ መልኩም አነጋገርህ ይገልጥሃልና ተብሏል። የማቴዎስ ወንጌል ምዕራፍ 26 ቁጥር 73። የብዙሃኑ ዝንባሌ ስላለመከተል ሐዋርያው ቅዱስ ጳውሎስ ይህን ዓለም አትምሰሉ በማለት ጽፎልናል። ሮሜ ምዕራፍ 12 ቁጥር 2። ይህም ማለት የእናንተ ሕይወት የታወቀ ስለሆነ ዓለሙን አትምሰሉ፣ ጠባዩንም አትውረሱ ማለት ነው። ድንቅ እንደሆነው እንደ እግዚአብሔር ቃል እናንተ የእግዚአብሔር አምሳያዎች ናችሁ። ሰውን በመልካችን እንደ ምሳሌያችን እንፍጠር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። ታዲያ እንዴት ይህን መለኮታዊ ገጽታህን በዚህ አስጸያፊ ዓለም ትለውጠዋለህ? ከብዙሃኑ ዝንባሌ ይልቅ የዳንኤልንና የሰለስቱ ደቂቅ ዝንባሌ የበለጠ ኃይል ነበረው። ይህ ኃይል ከሁሉ ተለይተው እግዚአብሔርን በማምለካቸው ምክንያት ዳንኤል ወደ አናብስት ጉድጓድ፣ ሰለስቱ ደቂቅም ወደ እቶን እሳት ከመጣላቸው በኋላ የመጣ ኃይል አይደለም። ከዚህ አስቀድሞም ከሌሎች ልጆች ጋር ከንጉሱ ማዕድ እንዲበሉ ሲጠየቁ አንበላም በማለት ተቃውሟል። የመጽሐፍ ቅዱስ ቃል ምንኛ ድንቅ ነው! ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። ትንቢተ ዳንኤል ምዕራፍ 1 ቁጥር 8። ዳንኤልና ሰለስቱ ደቂቅ ምንም እንኳ የጦር ምርኮኞች በሌሎች ቁጥጥር ስር ያሉና የንጉሱን ቤተ መንግሥት የሚያገለግሉ ባሮች ቢሆኑም እንዳይረክሱ ተለይተው መመገብን ከመጠየቅ ወደኋላ ኋላ አላሉም። ልቦናዎቻቸውና ነፍሶቻቸው ነፃና ማንም የማይገድባቸው በመሆናቸው ለፈቃደ እግዚአብሔር እንጂ ለብዙሃን ፈቃድ አላዘነበሉም። ስለሆነም አንተም ደፋር ሁን፣ በዓላማ በዓላማህ ጽና። የብዙሃኑም ዝንባሌ የተሳሳተ ከሆነ ተቃወመው። ለዲያብሎስ ምክሮችና ማስፈራሪያዎች እጅ አትስጥ። ከአንተ በዕድሜ የሚበልጡ ታላላቅ ሰዎች ማንኛውንም የተሳሳተ ድርጊት ሲፈጽሙ ብታይ እንኳ አትፈጽም። የተመረጡት እነርሱ ናቸውና በትክክለኛው መንገድ ላይ የሄዱት ጥቂት ቢሆኑም ተስፋ አትቁረጥ። ጌታችን ይህን አስመልክቶ እንዲህ ብሏልና፣ ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸውና። የማቴዎስ ወንጌል ምዕራፍ ፯ ቁጥር ፲፬ የብዙሃኑ በሐሰት ጎተራ መግባት ሐሰትን እውነት እንደማያደርጋት አስተውል። የተሳሳተው ተሳስተዋል ይባላል እንጂ የብዙሃኑ መሳሳት ስህተቱን ሊያስተካክለው አይችልም። እውነተኛው መንገድ አስቸጋሪ በመሆኑ በዓላማቸው የጸኑ ጥቂቶች እንጂ ሁሉም ሊጓዙበት እንደማይችሉ የተረጋገጠ ነው። ዲያብሎስ በሁሉም ውስጥ ፍርሃትን ስላሰረጸ አንተ አትፍራ። ብዙሃኑ ፋሽን በመከተል በመዝናናት በተድላና በደስታ ቢጠመድ አንተ አትጠመድ። ሰዎች የአነጋገር ዘይቤያቸው ከበፊቱ እየተቀየረ ሲሄድ ከተመለከት አንተ አነጋገርህን አትቀይር። እንዲህ የሚያደርገውን ይህን ትውልድ የምትቋቋምበት አቅምህ እየደከመ ከሄደ ከመዝሙረኛው ጋር አቤቱ አንተ ጠብቀን፣ ጠብቀን ከዚህችም ትውልድ ለዘላለም ታደገን በል። መዝሙረ ዳዊት መዝሙር 11 ቁጥር 7 የዚህ ዓለም ማዕበል ጠልፎ ቢወስድህ እንኳ እግዚአብሔር ያድንህ ዘንድ